በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ብዬ መዝሙረ ዳዊትን ማንበብ እጀምራለሁ። ምስራቀ ፀሐይ አዲሱ ሚካኤል ቤተ ክርስቲያን ባህር ዳር፣ መምህር ስነ ፀሐይ ቦጋለ ብዙነ

መዝሙር ሁለት ለምንት አንገለጉ አሕዛብ ደግሞአለሁ ለምንት አንገለጉ አሕዛብ ለን ማጥበቅ ጉን ማላላት ነው። ስህተቱን ልናገረው። ለምንት አንገለጉ እንደዚህ አይባልም። ደግሞ አለው ለምንት አንገለጉ አንገለጉ ለላይ ማጥበቅ አንገለጉ አሕዛብ ወህዝብኒ ነበቡ ከንቶ ወተንስኡ ነገሥተምር ወመላእክትኒ ተጋብኡ ምስሌ ሆሙ ህውራ

ወከመን ዋየ ለብሃ ተብሎ አይነሳም። ስተት ነው። ወከመን ዋየ ለብሃ ትቀጠቅጦሙ ወይእዜኒ ነገስት ለብው ወተገሰጹ ኩልክሙ ልን ማጥበቅ ክን ማላላት ስተቱ ልናገረው። ኩልክሙ አይባልም ሁለቱን ማጥበቅ ማለት ነው። ግን ይህ ስተት ነው። ስለዚህ ወተገሰጹ ኩልክሙ ልን ማጥበቅ ኩልክሙ ክን ማላላት

መዝሙር ሶስት እግዚኦ ሚ በዝሁ እለ ይሳቅዩኒ። እግዚኦ ሚ በዝሁ ሚን የብቻዋን ሚ በዝሁ ተብሎ አይባልም። እግዚኦ ሚ በዝሁ እለ ይሳቅዩኒ፣ ቅን ማጥበቅ ኒን ማላላት፣ እለ ይሳቅዩኒ። ብዙሃን ቆሙ ላእልየ፣ ብዙሃን ይቤልዋ ለነፍስየ እያድህነኪ አምላክኪ። አንተ ሰ እግዚኦ ምስካይየ፣ አንተ ክብርየ ወመልእ ለርእስየ ቃል የሃበይ እግዚአብሔር ጸራሃይኩ ወሰብአኒ እምደብረ መቅደሱ አንሰ ሰከብኩ እኖምኩ ወተንሳይኩ እስመ እግዚአብሔር አንሰ አኒ እይፈርህ እማእላፍ አህዛብ ደግሞ አለው። እይፈርህ እማእላፍ አህዛብ እማይላፈ አህዛብ ተብሎ አይናበብም። ምክንያቱም ፍ እንጂ ፈ አደለም። ፈ ቢሆን ይናበብ ነበር። ፍ ስለሆነ እይፈርህ እማእላፍ አህዛብ እም አእላፍ አህዛብ እለ አገቱኒ ወቆሙ ላእሌየ ተንስ እግዚኦ አምላኪየ ወአድህነኒ እስመ አንተ ቀሰፍኮሙ ለኩሎሙ። ቀሰፍኮሙ የሚል ጨዋለ እንደሱ ይባላል። እስመ አንተ ቀሰፍኮሙ ለኩሎሙ እለይ ጻረሩኒ በከንቱ። ረን ማጥበቅ፣ ኒን ማላላት። እለይ ጻ ጻንም ማጥበቅ እለይ ጻረሩኒ ለኩሎሙ እለ ይጻረሩኒ በከንቱ። እደግመዋለሁ። እስመ አንተ ቀሰፍኮሙ ቀሰ ብሎም አይጠብቅም። እስመ አንተ ቀሰፍኮሙ አስተማሪ ስለሆነ ነው የምደጋግመው። እስመ አንተ ቀሰፍኮሙ ለኩሎሙ እለ ይጻረሩኒ እለ ይጻረሩኒ ጻን እና እረን በተመሳሳይ ሁኔታ ማጥበቅ ኒን ማላላት ማለት ነው። ስህተቱን ልበለው፣ እለ ይጻረሩኒ እንደዚህ አይባልም።